ከዚህ ቤት ኔም ሰምቼ አላቅም። አሁን የሰማሁት ብዙ ሴቶች እየተጠቁ ነው። ሴቶች ማለት ይሄ ብዙ ጊዜ ቢዝነስ እየሰሩ ስቶር ላይ ይዘው ነገር ማንም ሰው ጭንቀታቸውን አይረዳም። በተለይ ቢዝነስ ኖራን የሚያደርጉት ተብለው ቢዝነስ ነው አሪፍ ብር አላቸው አሪፍ ገቢ ያላቸው እየተባለ ተመተው ስትረስ አድርገው ታማሚ ብንሆነ አሉና የኔን ውሃ ጠጣችብኝ፣ የኔን ውሃ ጠጣችብኝ ይላል። ዳኞታዊ ክስ በስማ ጮጮዎች ታላቅና ታናሽ ከሆኑ ክስ ነው በቃ እንትን አርጎኝ እሱ እንደዚህ አርጎ ምናምን እና የአንድ ያው እርግጠኛ ሆኜ ምናምን በደንብ እንትን እስክል ስሟን መንሽን አላረገም። ግን አንድ የስቶር ባለቤት ራሚን ሜርሻ በዚህ ሰሞን አልፋ አልፍ ዚ እና እንዲህ ረዥም አመት ቢዝነሱ ላይ በጣም ስቶር ነው ያላት ቻሌንጅ እያደረጋት ነበራሉ። እና እሷም እንደዚህ አሁን እኔ እንደ አነሳውት እንትን ነበረች ማለት ነው። ምንድን ነው ቢዝነስ ላይ ቻሌንጅ ነበረባት ምናምን ነው ያሁን በይሰሙን እኮ አሁን እኮ አስቸጋሪ ምንም መሰለ። አንዳንድ ቢዝነሶች አሁን ለምሳሌ ካንሰር ነው እሱ አይደል? ስለዚህ ሰምተሻ ማን ደግሞ ሆ ነገር ሳላረጋግጥ ስለምፈራም ሜንሽን አላረግም። ግን ብዙ ሰው የዛችኛዋን እናት ችግር አየና ቢተሙ ሌላም ሰው እኮ እንዲህ ብዙ አለ። በተለይ እናቶች ሆኖ ረዥም ዓመት የሆነ ቢዝነስ ራን ያደረጉ እናቶች ሆኖ ሆን እያደረጉ ረዥም ዓመት የሚኖሩ ሰዎች ወይ ታማሚ ናቸው ወይ በጣም ቢዝነሳቸው በጣም ከባድ ፈተና ውስጥ ሆኑ ምናምን ነው የሚኖሩት፣ አሉና ዞሮ ዞሮ እስቲ ሰው ነው እንደዛ ያነገረኝ። ስለዚህ አንድ ሰምታችኋል ማለት ነው። እና አስቀያሚ ነገር እሱ ነው። አንዳንድ ቢዝነስ ዝም ብለህ እየሰራ ሰርቫይቭ ለማድረግ ብቻ ነው የሚሆኑ ፈታኝ ሆነባል። በተለይ ደግሞ በጣም ክራውድድ ከሆነ በእዚህ ምዛም እዚህ ምዛም ያለ ነገር ኮምፒቲሽንም ስላሉ ይመስለኛል እንደዛ ይመስለኛል የሆነው። ደሬ እንዴት ነሽ? ያ የእሱ አይገርምም። ሜሪ ዘማኑ እንዴት ነሽ? ቆይታለች፣ ቢዝነሱን ታውቂዋለች። ግን እኔ ያው ካንሰር ምናምን እምታማውን አላውቅም። ብቻ አርፋ ምናምን ተብሎ ምንድን ያሉኝ። ልጇ እራሱ ሰፖርት ፈልጋለች ይገባ አሁን፣ የሆነ ጥናት ይፈልጋል ወይ ሮያ እንዳልከው ሊሆን ይችላል፣ አፕግሬድ አለማድረጋቸውም ሊሆን ይችላል። ግን ብዙ በቃ አሁን እንደዚ የሆኑ ስቶር ላይ ያሉ ረዥም ዓመት የሰሩ ሰዎች ከባድ ሁኔታ ላይ ነው ያሉት ነው የሚባሉ። እናቱ ሆኖ ምናምን አለ የሆነች ስቶር ይዘው በቃችን ስቶር ልጆች ያስተምራሉ። ከዛ ላይፋቸው ምናምን ከዚ የሆነ ታይም ላይ ላይክ ቢዝነሱ ምናምን ትንሽ እንደዚህ ሲንገጫገጭ ይመታቸዋል። ከዛ በቃ ከባድ ሁኔታ ውስጥ ይሆናለ ነው እና አሁን ች ያረፈች እናታችን ብዙ ያውቃታል ሲበስብኝ ነው እና አሁን ደግሞ ልጇ እነዚህ መሰለኝ ቢዝነስ ራን እያደረገችው ያለችው ምናልባት እሷ እነሱ የሚሉት እሷን ራሱ ቢዝነሱ እንትን ነው ምናምን እያለ ያሉት እሱም ሊሆን ይችላል። ግን አሁን የኢትዮጵያ ሱቅ ኦንላይን ላይ ምን ሁን እንጀራ ኦንላይን አትገዛ በርበሬ ኦንላይን አለው ቅመማ ቅመም፣ ምናምን ምናምን፣ ድርቆሽ እንደዚህ እንደዚህ ያ ነገሩ ኦንላይን ቢኖሩማ በቃ ይወጡ ነበር። ሱሱ ኦንላይን ያለ ይመስለኛል። ጠየቃችሁ ነው እየረዳችሁ ነው ወይ ምን ሆነ ጥያቄ የሸገር ገበያ ባለቤትን እየሄዳችሁ እየጠየቃችሁ እየገዛችሁ አይዞሽ እያላችሁ ገባችሁ እንደዛ አርገን ቤት ተፈልጎላት እንደዛ ቢደረግ አይሻልም ወይ ያ አይገርምም ማን ኢቨን ዩ ነው ላይክ ፊፍ 15 ዓመት ታቋለ ማለት ነው። 15 ዓመት እሺ። እና ያቺን እናት በጣም ምን ደስ ያለኝ ብዙ ሰው ሄዶ ጠይቋታ ይጠየቃታል ለሰው ደውላል ብር እረዳታለህ ግን አሁን የምትፈልገው ብር በዚህ ስፒድ እንዲሄድ ያው ጎፈንድሚው ላይ ታርጌቱ 16 ነበረ፣ አራት ሺህ ላይ ቆሟል። እና እሺ ይወርድ እና ስለዚህ እሱ እንዲንቀሳቀስ ጎፈንድሚው ማለት ነው ቢሞላላት ስቶሩ ተፈልጎ አንድ የቃሙ ቢሆንላት አራት አምስት ወር ቢከፈልላት ከዛ በኋላ ሸገር ገበያ ማለት እዚህ ኢስት ዌስት አይበላ ያለው ማለት ነው። ጥሩ ጎን አለ ግን ሳክሳም ነው ጽሑፉ። እኔን ሳክሳምን ካልቀኝ እንግዲህ ሳክስ አታውቅም ማለት ነው። ሳክስ ብዙ የገባ አይመስለኝም። ስለ ሳክስ ብታነባ አሪፍ ነው። አንብብ፣ ግድ የለም ሳክስ የሚለውን በደንብ ትክክለኛ ትርጉሙ ሲገባ አፉ በለኝ ትለኛል። እኔ ፕሮፋይል ላይ ያለ ሊንክ ወይም ስዋፕ ሊንክ እሺ፣ የፍየል ጥሬ ይሄ ራሱ እኮ ከባድ ነው። አባት ስጋ እኮ አስቸጋሪ ነው። ትንሽ እንደሚሄድ እንደሚታሰበዋለ ቀርቦ ምናምን ስትበላው ሲምፕል ነው ይመስለው ብዙ አዛ ነገር አለ እና እኔ ደግሞ ቅዳሜ ና ነው ጥሬ እንደ ሬስት ዴይ ጠብስ ምናምን አለ። ቅዳሜ እና እሑድ እንግዲህ መታችሁ ያያችሁት አብዛኞቻቸው አይታችሁት፣ በጣም ቆንጆ ስጋ ነው የሚመጣው። በቃ ስጋውም ሰው ስለሚወደው ቶሎ ያልጋል። አሪፍ ቅልጭብ ትላለች የመጣዋል። ቶሎ ይሸጣል፣ ቶሎ ይበላል ህዝቡ። ከዛ ኔክስት ዊክ ምናምን ይጠብቃል።

ይመችሽ ማለት የራያ ኪዳነ ምህረት ቢ ቱ ትሪ ብላክ ነው። ከኪዳነ ምህረት ቱ ትሪ ብላክ ማለት ነው። እዛው ጋር ነው ያለው እዛ ቀጥሎ በብዙ መልኩ የእሷ ቢዝነስ ሰርቫይ ማድረግ አይችልም። እዛም ጋር አዲስ የተከፈታል። ኪዳነ ምህረቱ ሌላ ሌላ ከግቢ ውጭ በዛ በዛ። ባጠቃላ ሜሪሻ በጣም ቴንኪዩ ኔነት። መልካም ለንጭ ሚልሽ አመሰግናል።